አጠፋሪ ሲሆን ያጨሰው ኩበት ይሁን ያጨሰው ደግሞ ድፍረቱ ነገረ ማርያም አደፋፈር ይሄ እኮ ጭስ ነው። እናትህ ዝጋው! ይሄ ሰው ዝጋው! በእናትህ ዝጋው! ተው እንትጣጣው ዝጋው! ይይ ዋ እየጠጠን እያርፈን እንቀጥል እንጂ በአንድም አይቻልም። ክብር ለኢየሱስ። አማላጅ ማርያም ናት። እናትህ ልብዳት የሸርሙጣ ልጅ እናትህ ትበዳት። ቀጥ አንተ ወጣንተ፣ ሰላም እንዴት ናችሁ? ክብር ለኢየሱስ ይሁን። ኢየሱስ ብቻ ነው፣ ምንም ማድረግ አይቻልም። ላይ በማድረግ ጀምሩ ስሙ እንልጉድ አንድ ነገር ልንገርክ። እነሱ ንጽጽር የሚጀምሩት በፌዝ ነው፣ አጣጥለው አናንቀው ነው። ኤርሚያስ በጸሎት ነው የሚጀምረው። እጣንም ጦርም አይሰራም። እሱ ላይ ምን ብናረግ ይሻላል? በጌታ በኢየሱስም ስም አሰራሪ ፍረስ። ምን ነው የሚጀምረው? ግራ ተጋባነኩ የኤርሚያስ ነገር ከአቅማችን ብጭ ነው። ጌታን ካልተቀበለን የሚፈታ ችግር አይደለም የኤርሚ ችግር። ካሊድ በጸሎት ነው በእነሱ በፊዝ ይጀምራሉ። እሱ በጸሎት ይጀምራል። እነሱ በቧልት ይዘጉታል። እሱ በምስጋና ይዘጋዋል። አዎ ከዛ እኮ ይጸልይ ደሞ የሚገርምሽ እኮ ይጸልይላቸዋል አፈክሪ ካበላቸው በኋላ እ ይጸልይላቸው እኔ አይ ነው የሚመስለኝ እግዚአብሔርን አንዳንድ ይወልን ነው ትኩር ብያ ይዋሉ ኤርሚ ግን ሰው ብቻ ነው ይላሉ። እንግድ ከታርጎ ስብር አርጎ ጥሏቸው ደግሞ በጸሎት ያስባቸዋል ሄዶና። ለዚህ ነው እነሱ ከሱ ከነሱ ጋር አይደለም የሚታገለው ምልህ። ለዚህ ነው ከፐርሰናል እንትናቸው ጋር ችግር የለበትም። ችግር ያለው እላያቸው ላይ ካለው ትምክት ነው። እላያቸው ላይ ካለ ይሄ በቃ እንችላለን ልክነን ትክክልነን የሚሉትን ነገር ነው መስበር የሚፈልገው ገብተዋል፣ እና ከዛ በኋላ ኩስ ነው ሲልበት አሁን ባለፈው ፈለገ ከአንበሳ ወደ ድመት ሲቀየር ጌታ ኢየሱስ ብሎ ሄዶ ጸለይለት ሰማ ሲጸልይለት ቤቱ። ይህ ትክክለኛ ነገር ነው። ከእነሱ ጋር ጉዳይ የለም። መንፈሱን ነው መምታት። በኢየሱስ ስም የተመታውን ክፉ መንፈስ እነሱን ይዘው ሐሰተኛውን ቃል ይዘው ትክክለኛውን ለመሻር የሚታገል አውሬ የተመታውን፣ ይህ ትክክል ነው። ምንም ማድረግ አይቻልም። ሰው ይሄንንም ያበራሽን ጣባ ፈለጋትን ቴዎስን ከቀበርን ከቀበረን እኮ ወራ ይሞላ ነው። እየዬ ብለን ሶስት ቀን ሙሉ ድንኳን ጥለን አለቀስን። ኤርሚያስ እግዚአብሔር ይገስጽ። እንደ ቀይ ባህር ወደብህና ወደባችን ወደባችን ይከፈል አንደርስብን አትድረስብን ብለን ሳናገግም ይሄ ሰውዬ ምን አጠፋሪ? ሲሆን ያጨሰው ኩበት ይሆን ያጨሰው። ደግሞ ድፍረቱ ነገረ ማርያም አደፋፈር። ይሄ እኮ ጭስ ነው። ስለዚህ እነዚህ ሰዎች እንደ ህዝብ እኮ ነው። ኢቭን የሆነች ክያ ምትባል ሴት ንጽጽር አለም በተባለ በ30 ደቂቃ ውስጥ ነው ቤቷን ከፍታ መደረግ የለበትም ብለ አመፅ ያስነሳችሁ ገብቶሻል። እና የታደጉት ደምረውን አይደለም የታደጉት ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያን በሙሉ እራሳቸውን የታደጉት። ግን እንደ ቤታቸውን ሲሳይ ላይ የተወጡበት ለምን ደምረው እንዳያኮርፍ ቢያኮርፍ የት ይሄዳል? እህተ ማርያምን ቢቀላቀል ነው ፍቅር ሲዝም ቢሆን ነው የት ሄዳል? ቢያኮርፋው ደምረው በጣም እኮ ነው የሚገርመኝ ሰው። ስለዚህ የታደጉት ራሳቸውን የተከላከሉት ታሪክ አይደግሙም እኮ። አንደኛ መጥፎ ነገር ምሰቀልሽ። አሁን ሌላ ሰው ቢሆን ምናምን ነገር አማንሻሎ ምናምን ነገር ቢሆኑ ጣልቃ ይገባሉ፣ ገስት ልቀው ኤርምያስ ሲሆን ጣልቃ ራሱ መግባታቸው ፈለገን መቼ ታደጉት?

ዋ እየጠጠን እየጠጣን ይያርፈን። እንቀጥል እንጂ ባንድም አይቻልም። ክብር ለኢየሱስ። እሺ፣ አሁን ደግሞ የሀዘናችን ሳይወጣ ጀምሮ ልናጣ ኤርሚ፣ ጌታ ይገስጽ። ከዚህ በኋላ ቀልዱ በቀልድ ነው። እነዛ የገድል መድፈኞች አካባቢ አንሄድም። ንቁ፣ ይሄዋል ከሄድንም ደግሞ ገለልተኛ ተቋም ሆነን ነው የምንሄደው። ከታች ነው የምንቀመጠው። እኔ በጣም ተጨንቄ የነበረው ለደምረው እና እግዚአብሔር ሰውን ከአውሮፕላን አደጋ እንደሚያተርፍ ከመኪና አደጋ፣ ከመሬት መንቀጥቀጥ እንደሚያተርፍ ደምረውን ከኤርምያስ ያተረፈ አምላክ እኛ ነው የሚያተርፈን። ይታደገን፣ አሜን። ይህን ነው የምለው በእውነት ደምረው እግዚአብሔር አድነዋል። እውነት ነው ደምሮ፣ እውነትም ተርባል። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ። እውነትን ለቃችሁ ሄዳችሁ በአደባባይ መሳቂያ ከምትሆኑበት መንገድ እግዚአብሔር ይሰውራችሁ። ክርስቶስን ለጥቅማጥቅም እና ለተራ ነገር ሸጣችሁ በሄዳችሁበት እንደዚህ በአደባባይ መሳቂያና መሳለቂያ ከሚያደርግ እግዚአብሔር ይጠብቃችሁ። በእውነት ይከብዳል እኮ ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ስሞ ይድ ናት ዝጋው፣ ይሄን ሰው ዝጋው፣ በእናትህ ዝጋው። ቶ ሲያስጠላ፣ ቶሎ ብለህ ዝጋው። አወጣህ እኮ ሁሉንም ነገር በአደባባይ ቶሎ ብለህ ዝጋው። ይሄን ሰውዬ እንድዘጋ እየተናገረ ያለው ልጁ አይደለም፣ በእሱ ውስጥ የተቀመጠው ጂኒ። ይሄ እውነት እንዲወጣ አይፈልግም፣ ያ አጋንንት እንዲወጣ አይፈልግም። ቶሎ ዝጋ፣ ይሄን ትውልድ እንዳይሰማ። ኧረ እዛው በእዛው ይሰማል። ገና በአደባባይ ኢየሱስ በአደባባይ ይሰበካል። እንዲህ ተሸፋፍኖ አይቀጥልም። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም። ከሱ ውጭ መንገድ ይል በአደባባይ መሰክራለን። ሕይወት ኢየሱስ አለቀ። ቶሎ ዝጋ። የትም አይደለም ኢየሱስ ያለ ሰውዲዱ ይቅርታ አድርጉና እንደ መጥፎ ቃላት እንትንም የሚጠቀሙ ሰዎች አሉ። ሁላች ኢየሱስ በሌለበት ምን ነግሶ እንዳለ በአደባባይ እንድታወቅ ነው እንጂ እንደዚህ አይነት ነገር ባላሰማ ደስ ይለኝ ነበር። ግን ስሙ በትዕግስት በደንብ አድርጋችሁ ስሙ።

አዎ፣ ወዚሽ የቀባት ልጅ እንደሆነች ታስባኛለች። አንቺ የማን ልጅ እንደ በጣም በጣም ግን እኔ እዚህ ጋር ስለ አባቴ ማውራት ኧረ ችግር የለውም። ከዚህ በኋላ እኮ ፋሚሊ ነው፣ ብራዘር ችግር የለውም። ኧረ ይኸውልሽ መጽሐፍ ቅዱስ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እኔ አሁን የእግዚአብሔር ልጅ ነው።

ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው ይላል እና መስደብ አንፈልግም። መስደብ በኋላ ጋይሱና ንዩእናማመዳን መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች ሁሉ ከሰማይ በታች የተሰጠስም ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ በማመን የዘላለም ህይወትን ያገኛል። ልትድኑ እምትችሉት በኢየሱስ በማመን ነው። እኔ ብዙውን ነገር ሞክሬው፣ ግን ኢየሱስን ካመንኩ በኋላ አግኝቻለሁ። ሰላም ነው። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል ሰላምን እሰጣችኋለሁ። እኔ የምሰጣችሁ ሰላም አለም እንደሚሰጣችሁ አይደለም ይላል። ሰላምን አለም ሊሰጠን ይችላል፣ ግን የኢየሱስ ክርስቶስን አይነት ሰላምን። ልጨርስ ስማኝ፣ ብራዘሪ እንደሚያስማማን ታውቃለህ። እኛና እናንተን ማርያም ነች የማታስማማ ብራዘሪ። ለእኛ ማላጃጅ ነች ገባህ? ግን ለእኛ ብራዘሪ ሰሚቴስ ማ ነው ብራዘሪ? ወንድ በርሺ እናከብርሻለን። አንድ ኢየሱስ ጌታ ነው። ኢየሱስ ጌታ በቃ ቻው። አማላጅ ኢየሱስ ነው የሚያማልደው። አማላጅ ማርያም ናት። እናት ልብዳት የሸርሙጣ ልጅ እናት ትበዳት። ቀጥ ብለው አንተ የሸርሙጣ ልጅ ካከሪታ ኢየሱስ ነው በቃ። ያላቸው ይሄ ነው ወንጌል። መስክሮ እየሄዱ ነው የተማሩት ይሄንን ለዚህ ነው በአደባባይ ኢየሱስ ያስፈልጋል። ምን ነው ከእንደዚህ አይነት ክፉ መንደር አውጥቶ ለሕይወት ያበቃል። ኢየሱስ ብቻውን ያድናል። ተረት ግን ገዳይ ነው። ብቻውን ይወት ሰጣል። ምንም ማረግ አይቻልም። ኖ ወደ ኢየሱስ እንጂ እየተሳደባችሁ ወደ ሲኦልማ ጥሩ አይደለም። ወደ ገነት ወደ ኢየሱስ ሕይወት እሱ ነው መንገድ እሱ ነው። ምንም ማድረግ አይቻልም። ብቻውን ያድናል። ሰውልን ቅዱስ ያሬድ አሁን ኦሮሞ ናቸው። የመደባይ ኦሮሞ ናቸው። አቦ ወንጀል ዘቅዱስ ወንጀል ትግራይ በትግርኛ ይዘፍንና ሀይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና አድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ኧረ ጎበዝ አጨምጭ። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው ትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። የቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ያው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው፣ የመደባይ ኦሮሞ ናቸው። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው ልካው። መደወላቡ እንደሚባለው ልጅ ነው የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል። እኔ አሁን የእኔን ስሰማ ደስ አለኝ። በቃ ሰው እንደዚህ ትክክለኛውን ማንነት ይዞ ሲመጣ ደስ ይላል። በቃ በተገኘ አጋጣሚ ሁሉ የጴንጤን ስም ለማጥፋት ከመራሮጥ እንደዚህ መሆን ይሻላል። አሁን እኔ ፖለቲከኛ አይደለሁም። አይመለከተኝም የፖለቲካ ጉዳይ። በማላውቀው ነገር ውስጥ አልገባም። በተገኘ አጋጣሚ ሁሉ የጴንጤን ስም ማጥፋት ስራዬ ብሎ ከመሮጥ እንደዚህ ሳይል ይዘው በቃ ውስጥ ላይ የገባውን ያንን መንፈስ ማስተናገድ አለገ ቄስ ዶክተር ቶሎሳን በአደባባይ ስትተች ነበር። አንተ ነህ በእውነት ይህንን ማንነት ደብቀ ለምንድ ነው ሌላ ነገር የምታወራው? ፖለቲከኛም አሁን ከፈለግ መቀጠል ኮን ማን ከልክሎ? ሃይማኖተኛም ነኝ ፖለቲከኛም ነኝ፣ መንፈሳዊም ነኝ ፖለቲከኛም ነኝ አይባልም። ፖለቲካን ለባለሙያዎች መስጠት ነው። አሁን አንተ ይህን ነገር በጣም ፈልገ ከሆነ በዛ መንገድ መሄድ ነው። ግን በሁለት እንትን መጨወጥ ጥሩ አይደለም። አያችሁ በጊዜ ሂደት ማን ምን እንደሚያስብ ውስጡ ላይ ምን አይነት መንፈስ እንዳለ እንዲህ ይገለጠል። አሁን ትክክለኛ ነገር ይዘሃል በከ በሰው መቀጠል ነው የጴንጤን ስም ለማጥፋት ደፋ ቀና ማለት አይሰራም። መንፈሳዊ ነኝ ፖለቲከኛ አይሰራም። እንደዚህ ላሰቡት አላማ ማሄድ ነው። እንደዚህ ትክክለኛውን ማንነት ገልጦ መሄድ ነው። ቄስ ነኝ ምናምን እንደዚህ በሁለት ማላ ያመጫወት አይቻልም። በአንዱ መሆን ነው። ክብር ለኢየሱስ ይሁን። የሰው ማንነት እንደዚህ ይገለጣል። ቄስ ዶክተር ቶሎሳን በአደባባይ ፖለቲካ አለ ከጀርባ ሰው በልቡ ያሰበውን ያንኑ ነው የሚናገረው። ዶሮ ብታልም ጥሬዋን ያው ነው። የአንተ ሀሳብ እሱ ስለሆነ ነው፣ እሳቸው ላይ የወሰድከው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። የሰው ማንነት በጊዜ ይገለጣል። ምንም ማድረግ አይቻልም ስለሆነ በጣም ሩቅ አይደለም፣ በቅርብ እንሄዳለን። ተዘጋጁ። በጣም ብዙ ቦታ የጣዳችሁ ሰዎች ካላችሁ ሰብሰብ አድርጉት እና አንድ ቦታ አድርጉት። መንገዱ አንድ ተበታተነን ሰማይ እንገናኝ የሚባባል ነገር የለም። አንድ ላይ ነው የምንሄደው። ወጥ ነው መንገዱ። ሰብሰብ ብለን ነው የምንሄደው። ጎናቹ ሰው መልህቅ ሰማይ ነው ብሉት። ቦኑ ነው የምላችሁ። እርግጠኛ መሆን ያለብ የምትሄድበት ቦታ ላይ አጠገብ ያለው ሰው ይዘው መሄድ አለበት። ከቤተሰብ ማንም መቅረት የለበትም። እርግጠኛ ነኝ ለምትለው ነገር አው በጣም የምትወደው ከሆነ አጠገብ ያለው ሰው ይመሳጋብ ዘንድ ወንጌል መንገር አለብህ። መልዕቅን ሩቅ ላከው ብለህ ሰማይ ላይ እስቲክ ማድረግ አለበት ሰውየው። በአካል መሬት ቁጭ ብሎ ሰማይ መኖር አለበት። ሌላ ተስፋ የለንም። ወዲሱ የሸሸን ተገን አለን። ታቃል ታላቅ ወንድም አለን። ኢየሱስ ይባላል። ወንድሞቼ፣ መሬት አሉ ሄጄ እመጣችኋለሁ ይላል። አባቱ ታናናሾችን ይዘነ ይላል። ሙሽራው ሙሽሪቱን ሊወስድ ይመጣል። ሰማይ ደግሷል። አባት ሰርግ አለ፣ ድግስ ሙሽሪት ተዘጋጅታ ተጠብቃለች። ሙሽራ ይመጣል ይዞ ወደ አባቱ ቤት። እኔ ማብራራት አልችልም። ሰማይን ሳስበው ግን የሚሰማኝ ነገር አለ። ዛሬ ቢሆን እላለሁ። ወደ ጌታ ወደ ሚናፍቀል ዕብራውያን ሆይ መሬት ላይ ባሉ በአንዳንድ ነገሮች ልባችሁ እንዳይወሰድ፣ መልህቅ እዛ የነፍስ መልህቅ እዛ ተከሉት። እንደዚህ እንደዚህ የፈለገ እናወቅ የእናንተ የተረጋገጠ ነው። ክብር ለኢየሱስ። ሁ ደስ የምን ቆንጆ መልእክት! እንሄዳለን አንድ ቀን። ወንጌል ስበኩ፣ ስለ ኢየሱስ ተናገሩ። ኢየሱስ ሊመጣ መጠጅ ላይ ይህን እውነተው ኢየሱስ ብቻውን ያድናል። ምንም ማረግ አይቻልም። ስሜንን እኔ እያለቀ እኮ ነው ወጣቱ። አሁን ቸርች ውስጥ እኮ መንፈሳዊ እኮ በጣም እኮ በጣም ረሃብ እኮ በጣም አለ። በጣም በጣም አንዳንድ ወጣቶች ጋር ስታወሪ በጣም ምንም ዓለም ነች የምትመግባቸው። እኛ ስላልመገባናቸው ረሃብ ዝም ብሎ አይኖርም። ወይ ቆሻሻ ያስበላሻል፣ ንጹህ ምግብ ካላገኘ። ስለዚህ አሁን ረሃባል እሱን መግለጥ አቅቷቸው ነው መከራ የሚበሉት። ስፕሪቹዋል ሃንገር በጣም ስላለ በዚህ ይሞክሩታል፣ በዛ ይሞክሩታል፣ በዚህ ይሞክሩታል እና አለም የምትሰጣቸው ጃንክ ሆኖባቸዋል ሰልሲቶቸዋል። ቸርችም ደግሞ የምትሰጣቸው ስለዚህ ምን ምን ይሆኑ። ልጆቼን ሳስብ በጣም ጨነቃለሁ። የልጅ ልጆቻችንን ስናስብ መጨነቃለብን ነው እዛ ጋር ስትሄዱ ለገንዘብ ነው፣ ለትውልድ ህይወት የማይሆን ገንዘብ ተኮር ምድራዊ ነገር ነው የሚወራው። እዚህ ነባር ቸርችም ስትመጡ አብዛኛው፣ ሁሉንም ባይሆን ራሱ መጋቢ ነኝ ብሎ የተቀመጠው ለራሱ ሌላ መጋቢ ያስፈልጋል። ትክክለኛውን ነገር ለትውልድ የሚያቀርብ ሰው ያስፈልጋል። ይሄ ትክክል ነው። እግዚአብሔር ይርዳን ነው የሚባለው። ሌላ ምን ይባላል? ያሳዝናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ለቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳቸዋለሁ። ተባረኩ።